አሜን ያንን የነበረ ተዘላሚ የሚለው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም የተሰወረን እናላለበት በነሱ የወርቅ መስሎ ነው የምትመሰል እናታችን መቤታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። እግዚአብሔር የሰጠን የትምህርታችን ርዕስ ታላቅ ምክር የሚል ነው። ስለ ጽድቅ ምክር በዚህ ትምህርት ላይ ማየት እንሞክራለን። የመጽሐፉን ክፍል አንድ ጊዜ አነብላችኋለሁ። ሮሜ መልእክት ምዕራፍ አስራ ሁለት ከቁጥር ዘጠኝ ጀምሮ ፍቅራችሁ ያለ ግብዝነቱ። ክፉንም ነገር ተጸየፉስ ከበጎ ነገር ጋር ተባበሩ። በወንድማ በወንድማማች መዋደድ እርስ በርሳችሁ ተዋደዱ። እርስ በርሳችሁ ተከባበሩ። በሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ ለጌታ ተገዙ በተስፋ ደስ ይበላችሁ በመከራ ታገሡ በጸሎት ጽኑ ቅዱሳንን በሚያስፈልጋቸው ወዱ እንግዶችን ለመቀበል ትጉ የሚያሳድዷችሁን መድረቁ መድረቁ እንጂ አትርገሙ ደስ ከሚላቸው ጋር ደስ ይበላችሁ ከሚያለቅሱም ጋር አልቅሱ እርስ በእርሳችሁ በአንድ አሳብ ተስማሙ የትዕቢትን ነገር አታስቡ ነገር ግን የትህትናን ነገር ለመስራት ትጉ። ልባሞች የሆናችሁ አይምሰራችሁ። ለማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው ሁሉ ፊት መልካም የሆነውን አስቡ። ይቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ተወዳጆች ሆይ፣ ራሳችሁ አትበቀሉ፤ ለቁጣው ፈንታ ስጡ እንጂ፣ በቀል የኔ ነው፣ እኔ ብድራቱን መልሳለሁ ይላል ጌታ፣ ተብሎ ተጽፏልና። ጠላትህ ግን ቢራብ አብላው፣ ቢጠማ አጠጣው። ይህንን በማድረግ በራሱ ላይ የእሳት ፍም ትከምራለህና። ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ ይላል። ስለቃሉ የቃሉ ባለቤት አምላካችን ላይ ስሙ ተመሰገነ ነው። አንዳንድ ሐዋርያት በእርግጥ ጽድቅን ማዕከል አድርገው ተናግረው ሊሆኑ ይችላሉ። ጽድቅን መነሻ አድርገው ተናግረው ሊሆኑ ይችላሉ። እንደ ቅዱስ ጳውሎስ ግን ጽድቅን በሙላት የጻፈ የሰበከ ማንም የለም። ሲጀምር ፍቅራችሁ ያለ ግብዝነት ይሁን ነው የሚለው። ክርስትና እንደው ባጭር ቃል ይገለጥ ከተባለ ክርስትና ሦስት ፊደል ነው፣ እሱም ፍቅር ነው ወገኖች። የሃይማኖታችንም ትልቁ መመሪያ ምንድን ነው ከተባለ ፍቅር ነው። ይሄ ቤት ጠላቶቻችሁን ውደዱ ያለው ጌታ የሚመለክበት ቤት ነው፣ ወገኖች። ፍቅር ከሁሉ ይበልጣል። ምክንያቱም የልብን ሐሳብ የልብን ፈቃድ ከሚቆጣጠሩ ነገሮች አንዱ ምን ስለሆነ ነው? ፍቅር ስለሆነ ነው። እግዚአብሔር ኃይል አለው፣ እግዚአብሔር ሥልጣን አለው። በኃይሉ እንደው ዓለምን ልግዛቢ፣ ሁሉም ይገዛለት ነበር እንደ እንዳሆነ ያ መንፈስ አገጭ እያጣሉ ወደሚ እያስፈፋ በበትር ልእግዚአብሔር መድህን ሁሉም ሁሉ የሚገዛለት ነበር። ግን ችግሩ ምንድን ነው? ዱላ ጉልበትን ብቻ ነው የሚገዛው። ፍቅር ግን ልብን ሐሳብ ይገዛ። ስለዚህ እግዚአብሔር ዓለሙ በዱላ ሳይሆን በምን ገዛው? በፍቅር ገዛው። እዞም አንድ የሚባል ምሳሌ አለ። አንድ አባት ልጁ በጣም አስቸገረውና ዱላ ይዞ ተነሳ። አሁን እስኩጭላል ልጁን ምሽ አባቴ ይቀመጣሉ ግን በልቤ ቁም ያለዋል። አያችሁ ዱላ የሚገዛው ምንድን ነው ጉልበት። ስለዚህ እግዚአብሔር ዓለምን የሚመራበት ዓለምን የሚያስተዳድርበትን መንገድ ስታስቡ ምንድን ነው ፍቅር ነው ፍቅር ነው። ፍቅር የልብን ሀሳብ ይቆጣጠራል። ሌላው ፍቅር ወገኖቼ ከመከራ ከሞት ይልቅ የበረታ ሞት ብዙዎችን ገዝቷል እኮ ነገስታትን ገዝቷል ጠቢባንን ገዝቷል። አዋቂነን የሚሉትን ገዝቷል። ሞት የማይነካው ማንም የለም። ፍቅር ግን ከሞት ይልቅ የበረታ ወገኖች፣ ለዛ ነው ቅዱስ ዮሐንስ አፈወርቅ ሀያል ልዑልን ፍቅር ከመንበሩ ሳበው፣ ወደ ምድራ ወረደው፣ በመስቀል ላይ አዋለው፣ እስከ ሞት ድረስ አደረሰው ያለች ፍቅር ጨካኝ ነው። ቅዱስ ጳውሎስም መኑ ያድገን ፍቅሮ ለክርስቶስ ብሏል። ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ስደት ነው፣ ረሃብ ነው እያለ ይዘረዝራል። እነዚህ ሁሉ ከፍቅር በታች ናቸው። ፍቅር ወገኖች ከሞ ከመከራ ከችግር በላይ ነው። ሌላው ፍቅር የህግ ሁሉ ፍጻሜ ነው። የህግ ሁሉ ፍጻሜ ሕግ እግዚአብሔር እኮ በሁለት ነው የሚከፈለው ፍቅር እግዚአብሔርና ፍቅረ ቢጽ እግዚአብሔርን መውደድና ወንድምን መውደድ ነው። እግዚአብሔር ሌላ ኳ አይደለም። ክርስትና ከባድ መንገድ አይደለም። ክርስትና የፍቅር መንገድ ነው። የፍቅር መንገድ እንደሆነ ክርስትና ከተረዳን ወገኖቼ ገልጪ የምንፋቀቅበትን የጽድቅ የሃይማኖት መንገድ በደስታ እንሮጥበታለን። የምንለቅመውን መንፈሳዊ ፍሬ በደስታውን እናፍሰዋለን። ወገኖቼ ክርስትና ፍቅር ነው። የፍቅር ሰው የእግዚአብሔር ህግ አይከብደውም። ህግኳ አትስረቅ ነው የሚለው አትስረቅ ፍቅር ያለው ሰው እንዴት ሊሰርቅ ይችላል? እንኳን የወንድሙን ንብረት የወንድሙን ድካም ሊሰርቅ ይቅርና የራሱን ነው የሚሰጠው። ያማይበቃውን ራሱን ጨምሮ ይሰጠዋል። ባየች ፍቅር ላለው ሰው እግዚአብሔር የሚያስጨንቃ ይ ህግን ሁሉ መፈጸም ይችላል። የሃይማኖታችን መመሪያ ባጭሩ ፍቅር ነው። ታዲያ ፍቅራችሁ ያለ ምንም ይላል? ፍቅራችሁ ያለ ግብዝነት ይሆነ ግብዝ ማለት ምን ማለት ነው? አስመሳይ ማለት ነው፣ ወገኖች ጌታችን መድኃኒታችን ኢየሱስ ክርስቶስ በተደጋጋሚ ፈሪሳውያንን ምን ይላቸው ነበረ? ግብዞች ይላቸው ነበር። አስመሳይ ስለሆነ በሰው ፊት ጸሎተኛ መስለው ይታያሉ። በሰው ፊት ጻድቅ መስለው የእግዚአብሔርን ሕግ የሚጠብቁ መስለው ይታያሉ ልባቸው ግን ከዚያ ምን ስለዚህ አስመሳዮቹ ስለሆኑ ምን አላቸው ጌታ ግብዞች አሉ ቅዱስ ጳውሎስ እያለ ያለው ወገኖች ስትዋደሉ ያለ ግብዝነት ይሁን እያለ ነው በሰው ላይ አትጫወቱ እያለ ተውኔታ አትስሩ እያለ ነው በሰው ላይ ድራማ አትስሩ እያለ ነው ወገኖች አዎ ምናልባት ለጊዜው ቢሆን እንደው በሰው አይኖር ቀልዶ መግባት ደስ ሊል ይችላል እግዚአብሔር ግን ይበቃ ምክንያቱም ግብዝነት ሽንገላ የሚጠራማት ስም መጽሐፉ እንደዛ ነው የሚለው። ቅዱስ ዳዊት ስለ መጨረሻው ዘመን ሲናገር አድህነን እግዚኦ እስመሃር ቀየር ይላል። ወውህደ ሃይማኖት እምጓለ መህያው ከንቶ የተናገሩ አሩ ምስለ ካልኡ በከናፍረ ጉሉት ልብ ወበልብ ይተናገሩ ይላል። አቤቱ ደግ ሰው አልቋልና አድነኝ አንዱ በአንዱ ላይ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የዜሮውን እግዚአብሔር ለከናፈረ በሆኑት እግዚአብሔር ግን የሸንጋዮችን ከንፈር ያጠፋል። እግዚአብሔር ይፈርዳል። በጥርስ ዳማ የሚጫወቱ ልባቸውን በጥርሳቸው ሸፍነው በግብዝነት የሚመላለሱ ወገኖች እግዚአብሔር ያያል፣ አይቶም ፍርድ ይሰጣልና የእውነት ልንዋደር ይገባል። መጽሐፉ የሚለን ልክ እንደዛ ነው። በአንደኛው ዮሐንስ ምዕራፍ 3 ቁጥር 18 ላይ ልጆቼ ሆይ በስራና በእውነት እንጂ በቃልና በአንደበት አንዋደድ። በምን እንዋደድ? በስራ በእውነት እንዋደድ እንጂ በአንደበት ብቻ አንዋደድ ይላል። ተግባራዊ ፍቅር ያስፈልጋል እያለ ይሄ የመጀመሪያው የቅዱስ ጳውሎስ ምክር ነው። ቶሎ ቶሎ አለፍ እያልን ሁለተኛው ምንድን ነው የሚለው? ክፉን ነገር ተጸየፉት። ከበጎ ነገር ጋር ምን በሉት? ተባበሩ። ክፉን ነገር ምን በሉታል? ተጸየፉት። ኃጢአትን ተጸየፉት። ቆሻሻ የሆነ ነገር ልብሳችሁ እንዳይነካ እንዴት ነው የምትጸየፉት? ልክ እንደዛ ኃጢአት እንዳይነካ ተጸየፉት። አንዳንድ ሰው ካያችሁ ለመቆሸሽ የሚጸዳቋል ማታ ዝሙት ለመፈጸም ማታ ጠቅቶ ለመስከር ጧት ላይ የሚጸዳ የሚተጣጠብ ብዙ ሰው አለ። ምን አለ ለመጽዳት ብንጸዳ፣ ለቅድስና ብንጸዳ፣ እግዚአብሔርን ለማመስገን ብንጸዳ፣ ለመንፈሳዊ ሕይወት ብንጸዳ ወገኖች መልካም ነበር። ለመቆሸሽ ግን ብዙ ጊዜ የሚነሳ ወገኖች እግዚአብሔርን ማስተዋል መስተምሮ ክፉን ነገር ተጸየፉት ይላል። ተጸየፉት ካለ በኋላ ቀጥሎ ምንድን ነው ያለው? ከበጎ ነገር ጋራ ተባበሩ አያችሁ። ክርስትና መለየት ብቻ አይደለም። ጥሩ ነው፣ ከዝሙት መራቅ፣ ከባዕድ አምልኮት መራቅ፣ ከስድን መራቅ፣ ለእግዚአብሔር ከማይመች አሰራር መራቅ፣ ያ ጥሩ እኮ ነው። ግን ግማሽ ጉዞ ነው። ጉዞአችሁ ሙሉ እንዲሆኑ ወገኖቼ፣ መከልከል ሳይሆን ማድረግ ይጠይቃል። ሲዘፍን የነበረ መዘመራ አለበት፣ ሲሰርቅ የነበረ እጅ መጽወት አለበት። ፍላጎቱን በፍላጎት ሐሳቡን በሐሳብ መተካት አለበት። ለክርስቲያን ወንዶች ክርስትና በስራ የተሞላ ሕይወት። አንድ ሰው እንደ ምናለ ይባላል እጁን ወደ እግዚአብሔር አንስቶ ጌታ ሆይ እስቲ እጄን ተመልከትልኛ ነው ሰው አልገደልኩም በዚህ እጄ አልሰረኩም አለው። እግዚአብሔርም እጁን አየለት። አዎ ልጄ፣ አልሰረክበትም፣ አልገደልክበትም። አዎ እጅ ንጹሕ ነው፣ ግን ባዶ ነዋል። ንጹሕ ልጅ ግንባሎች ምን ይሠራ? ወገኖች፣ ጉንድሽ እጅ ምን ይሠራ? ሰው ባንገድል፣ ምናልባት ፖሊስን ደስ ልናሰኝ እንችላለን። መንግስትን ደስ ልናሰኝ እንችላለን። እግዚአብሔር ግን የሚደሰተው ወገኖችን ከኃጢአት በመራቅ ብቻ ሳይሆን መልካምንም በማድረግ ነው። ሰው አለመግደል ምን ክብር አለ ወገኖች? አለመስረቅ ምን ክብር አለ? ክብር ያለው በመስራት ነው። ክብር ያለው መልካም ነገር በመስራት ስለዚህ ክፉን ነገር ተጸየፉት ከበጎ ነገር ጋር ተባበሩ፣ ይላል ቅዱስ ጳውሎስ። ቁጥር አስር ላይ በወንድማማች መዋደድ እርስ በእርሳችሁ ተዋደዱ ይላል። በወንድማማችን አለ፣ በባልና በሚስት አላለ። ምክንያቱም ባልና ሚስትን ሰማንያም ሊፈታቸው ይችላል፣ ፍርድ ቤትም ሊለያቸው ይችላል። ወንድማማችነትን ግን ወገኖቼ ፍርድ ቤት እኮ አይለየውም። ንብረት ይወድማል፣ ግን ይቀጥላሉ አካል ሊጎድል ይችላል፣ ግን ይቀጥላሉ። ሊነቃቀፉ አንዳንድ ስህተትም ሊኖር ይችላል፣ ግን ይቀጥላሉ። ለምን? ምክንያቱም በማይፈታ የደም ሰንሰለት ስለተያያዘ ነው። አጓደኛ ቢበድላችሁ ሌላ ጓደኛ ልፈልግ ትላላችሁ። ወንድማችሁ ቢበድላችሁ ሌላ ወንድም ልፈልግ ትላላችሁ? እንዴ አትሎ ወገኖች። ስለዚህ በወንድማማች መዋደድ ተዋደዱ ሲል ስለ ይቅርታ እየነገረ ነው ቅዱስ ጳውሎስ። ስለ ይቅርታ እያለፋችሁ አንዳንድ እንከኖችን እየሸፈናችሁ በግርድፉ እያያችሁ በወንድማማች መዋደድ እርስ በርሳችሁ ተዋደዱ እያለ ስህተትን የሚፈልግ ዓይን ስህተትን የሚፈልግ ጆሮ ካለንቁ ወገኖች በቼም ሰላማ መሆን ብሎ እርስ በርሳችሁ ተከባበሩ ይላል። እርስ በርሳችሁ ምን ማለት ተከባሩ ወገኖች እግዚአብሔር የክብር አምላክ ነው ሰውንም እንዳከበረው የምታውቁት የመጀመሪያ በመልኩ በምሳሌው ሲፈጥረዋል። ይሄ እግዚአብሔር ለሰው ልጅ ያለው ክብር የሚገልጽ ነው ወገኖች ሁለተኛው ደግሞ ሞቱን ሙቶ ደሙን አፍስሶ በመስቀል ላይ ተሰቅሎ ወደ መቃብር ወርዶ ሲያድ ነው ይህም እግዚአብሔር ለሰው ልጅ ያለውን ክብር የሚያሳይ ነው ወገኖች። ስለዚህ ሰውን ማክበር በሰው ላይ ያለውን የሥላሴን መልክ ማክበር ነው።